ያሳቀኝ ፓርት ማለት ነው፣ ሀይሚዬ እልሸከም ብላ ስትሞክረው ማለት ነው። የኔነት በምን አቅምሽ ነው የምትሸከም? ይሄን የሚያክል ሰውዬ ምስኪን። እሱም ራሱ አቅሟሌ ብሎ ነው ተሸከም እያላት ማለት ነው። እንዲህ ልጨፈልቃት ነው። አንተን የሚያክል ሰው ተሸከም እጅ ራሱ ይከብዳል አለች እኮ ምስኪን። ሰላም ሰላም፣ ጤና ይስጠንልኝ ወደ ሰኒ ቤተሰቦች እንዴት አድራችሁ፣ እንዴት አመሻችሁ፣ እንደምን ዋላችሁ፣ እንደምንቆያችሁ፣ እንደምን እንደ የሰዓት አቆጣጠራችሁ ሰላማችሁ ይዛለኝ። እንዴት ናችሁ? ደህና ናቸው፣ እግዚአብሔር ይመስገን። ያው በሳቅ ነው የጀመርኩትና ቅመማ እያሳቀችኝ ነበረ። የምር የምር የመቱት መስሎኝ። የምትወዱትን ሰው እኮ ምንም ነገር አታስታውሉም ምንም ነገር ማለት ነውና ምንም እንዲሆንባችሁም አትፈልጉም። ቢሆንም ራሱ ማንንም ቼክ አባት ታደርጎም ማለት ነው። እና እሱ ምሯን የደነገጠችው ትሪት ማድረግ እንዴት እንዳለባችሁ አልስተምራችኋለች በሚገባ ተውኗለች። እውነቱ ለመናገር በአጭሩ ተገኝታለች ማለት ነው። ልሸከም አለችው እኮ ይህን የሚያክል ሰውዬ በምን አቅሟ ነው የምትሸከመው? እና እሱ ራሱ አቅሟ ልይ ብሎ ነው እንደዛ ተሸከም እያላት ማለት ነው። ረጅ ራሱ ይከብዳል አለች። እውነቷ ነው። እና በጣም እያሳቀኝ ነበረ። የቤኪ ደግሞ በየአራት ሰዓቱ ነው ቼክፕ ዋለ። የትኛው ሐኪም ቤት ነው በየአራት ሰዓት ቼክፕ የሚያደርገው? እያል እሱም ቦታ እያሳቀኝ ነበረ። ቤኪ ያው ከፍፄ ባይደርስም እንትን ላይ ማቃጠር ላይ እንትን ነው፣ ግን ከፍፄ አይደርስም። ፍፄ ማቃጠር ላይ በስማም በደንብ ነው የሚያቃጥረው። አብሶ ከሃይሚና ከብርኪ ፕራንክ ሲደራረጉ ማለት ነው። እሱ ካለ ወይም ከአንዳቸው ከሆነ ማቃጠሩ በስማም አንደኛ ነው ማለት ነው። እና ከፍፄ ባይደርስም እሱም እንትን ይላል። ቡታጀራ ላይ ያደረጓትን ፕራንክ ታቁታላችሁ። በጣም ደስ የሚል ፕራንክ ነበረ እሱም ከዛ ቀን ጀምሮ ነው ብጥብጡ የተነሳው ማለት ነው። ከዛ በኋላ ፕራንክ አልተደራረጉ ማለት ነው። ማለት ተደራርገዋል፣ ግን ፕራንክ ሳይሆን ብቻ ያው እሱም ደስ የሚል ነገር ነው የተደራረጉት። ከዛ በኋላ ታርቀው ዛሬ ተጀምረዋል ማለት ነው። ግን የዛሬው ማለት ነው እንዴት አያችሁት? ግን ይከብዳል። እኔ በወርቁ ፕራንክ ባይደራረጉ ባይ ነኝ። ምክንያቱም ጊዜው እንደምታዩት ነው በእውነት እንዴ እንደዚህ ሰዓት እንደተሰጠው፣ ያው በቪዲዮ ነው። ግን ደግሞ እንደዚህ ሀንግ ተደርጌ ተደብድቤ ተብሎ ፕራንክ ባይደርጉ ደስ ይለኛል፣ ደስ ይለኝ ነበረ። ኦልሬዲ ተደርገዋል ተሰርተዋል ማለት ነው። ምን መሰላችሁ፣ የሀገራችን የእውነት ሌባ በስማም አይናውጣ። ባለፈው ጓደኛዬ ሀገር ገብታ ነበረና በቃ ምንም በቃ ምንም እንትን ሳልል ነው ስልክ ያውጡት የወሰዱብኝ አለች፣ እና ራሴን አላቅም ነበር አለች። ከትንሽ ደቂቃ በኋላ ራሴን ሳገኘው ቦርሳዬ ክፍት ነበር አለች። ብሮ አለ ስልኩ የለም። ማለት ያው ከሁለት ታጣ አልሆነችም። እኔ ያስባችታል። ቦርሳው እንዳለ ቢወስዱት በዛ ላይ ማለት ነው። ተመላሽ ናት አይዲዋ አለ ፓስፖርት አለ እዛ ውስጥ ማለት ነው እና ፓስፖርት አንዳንዴ እንቀብጣለን ምን መሰላችሁ አገር ቤት ስትገቡ ቦርሳችሁ ውስጥ ፓስፖርት ለምን ይዛችሁ ትዞራላችሁ አይዲ ማለት ነው ለምን መዞር እኮ የለባችሁም ሲቀጥል ደግሞ እኔ እንጃ የሆነ አለባበስ ይሁን ምን ይሁን አነጋገር ይሁን በዚህ ይለያሉ ብዬ አስባለሁ። ሌቦቹ ማለት ነው አይሆብ፣ እየለዩዋትም በዚህ ነው ብዬ አስባለሁኝ። ለማንኛውም ብዙ ነገር እንደተማረችበት ተስፋ አደርጋለሁኝ። እናንተም እንድትማሩበት ነው የነገርኳችሁ። አትቅበጡ፣ አገር ስትገቡ አትቅበጡ። ሲቀጥል እናንተ ለመዝናናት የሚሆን ዘመን ለመጠየቅ ፓስፖርት ተሸክማችሁ አይዲ ተሸክማችሁ ምናምን፣ ዋናው ነገር እኮ ነው። በዛ ላይ ዋናው ነገር ምን አሸክማችኋል? እንዳይቀመጥም እንደ ቤት እና አንዳንዴ መቅበጡ ትንሽ ዋጋ ያስከፍላቸዋል። ሌላ ደግሞ ቋንቋ ነው። ቋንቋ ያው ሳናስበው ነው የሚገባብን እስክንለምደው ድረስ በዚህ በዚህ ነው ምታስነቁት ብዬ አስባለሁኝ። እና ሌቦች ባካችሁ ተው፣ አትስረቁ። እንዲህ በዚህ አሁንች ልጅ አሁን እንደዚህ ያለቀሰችበትን ለነገ የውነት ዋጋ ራስን ያስከፍልሃል። ማለት ሁሉም ሰርቶ ጥሮ ግሮ ይብላ ነው የሚለው መጽሐፍ ቅዱስ። እና እናንተ በሰው ላብ እየበላችሁ ለለት ነው እናንተ የምትበሉት። ነገ ደግሞ ስትሞቱ ፈጠራችሁ ፊት ያ ሁሉ እየተጻፈላችሁን ጽሑፍ ማለት ነው፣ በራሳቸው አንደበት ነው የምታነቡት ሰዓት እየተለበለባችሁ፣ ፈህም ማለት ነው ሶ እራሳችሁን። እባካችሁ፣ እባካችሁ ሌቦች ስሩ የእውነት የሰውን አታስለቅሱ ማለት ነው እንድትማሩበትን የተናገርኩኝ ማለት አሁን ወርቁ ነው በወርቁ የመጣ ነው የጓደኛዬን ልነግራችሁ የቻልኩኝ ማለት ነው የሀገራችን ሌባ በእውነት ፈጣጣ አይን አውጣ ፈጣጣ በእውነት በጣም ነው የሚገርሙት እና ኦልሬዲ ፕራንኩ ተሰርተዋል ማለት ነው ቅመም እየተገኝታለች ኮንትሮል ማረግ እንዴት እንዳለባችሁ ማለት እቃችሁ የምትይዙትን እቃ ማለት ነው የራሳችሁ ነው። ከዛ ያለፈ ዋናው ምንድን ነው ጸሎት አድርጎ ከቤት መውጣት ነው። ምንም አይደለም። ጸሎት እያደረጋችሁ መውጣት ቤታችሁ ጨርሳችሁ ማለት ነው። ከዛ እግዚአብሔር ነው የሚጠብቀው ማለት ነው። ወርቁ የእውነት እንዲህ የእጁ ሰዓት ወርቅ በጣም ነው የሚያስደነግጠው። በእውነት የእውነት በጣም ነው የሚያስደነግጠው። አሁን እነሱ በጣም የሚወደዱ ልጆች ናቸው ፌመስ ልጆች ናቸው። በጣም ከዩቱበር አንደኛ ደረጃ የያዙ ልጆች ናቸው እና እንደዚህ እንትን ሲሉ እኔ እንጃ። ለማንኛውም እግዚአብሔር ሁላችን የሚጠብቀን ማለት ነው። ቅመምዬ ዛሬ ተገኝታለች። መልሱ ደግሞ እንጠብቃለን። በትልቁ ነው ደግሞ እነሱን ብቻ ነው ያቀሩን አይደል ማለት ሐኪም ቤት አሁን ሐኪም ቤት ብዙ ዩቱበር ሐኪም ቤት እኔ የሚለው ማለት ነው። ዶክተሮቹም ፕራንክ ይተባበራሉ እንዴ? አሁን ስንት ሰው አሁን ሰው መዳን የሚፈልግ ሰው እኮ አለ እዛ ኪም ቤት ውስጥ ማለት ነው። ግን እነሱ በፕራንክ ይተባበራሉ፣ በውሸት ድራማ ይተባበራሉ። ማርያምን በጣም ነው የገረሙኝ። አሁን በነ ዳኔ ድራማ ይታችኋል፣ በነ ሙቪ በጣም የሚያስጠላ ስራ እየሰሩ ነው። ሙቪ እና ይሄ ውብዬ ማለት ነው በጣም ስቱፒድ ስራ እየሰሩ ነው እና በነዚውም ስራ ይተባበራሉ። ረብዞቹ በስማም። እና አሁን እነ ብሩኬ እና ሃይሜ ናቸው እስካሁን አላየናቸው ናቸው። ማኪን ቤት ላይ ፕራንክ ሲደራረጉ ማለት ነው። ሰው አሁን ቅመምዬ ማለት ነው። በትልቁ መልሽለት፣ በትልቁ እንደዚህ እንዳስደነገጡሽ ያው፣ ታውቋት አላችሁ እኮ እሷም በአንድ እንጨት ሁለት ወፍ ነው። ሁለትን ምንድን ነው የሚባለው? ሁለቱም በአንዴ ነው የምትመጣባቸው ታላችሁ። በዛ ላይ የባለፈው ብድሯ ራሱ አልመለሰችም። ቡታጀራ ላይ በአሻንጉሊት ፕራንክ ያደረጓት ከቤኪ ጋር ማለት ነው። ብድሯ ሳትመልስ ነው አደለ? ይህን ነገር እንትን እየተነሳው ሰው እሱንም ቀምማ ቀምማ ዛሬ እንቅልፍ የለም። የእውነት ስትቀመም ነው የምታድረው። እንግዲህ ቻሉት መልሱ ማለት ነው። ለማንኛውም ሰላማችሁ ይብዛልኝ።